በነገራችን ላይ ማለት ነው ሴት ልጅ ብላተኛ ናት። ብላተኛ ናት የሚባለው በምክንያት ነው ማለት ነው። አሰላም አሌኩም ወራመቱ ለበረካቱ በረካቱ። እዚህ ጋር የሩታን ብላትዩት አብርሽ አንገስር ገብታ እያሸተተችው ነበር ማለት ነው። እና በጣም ጀግና ሴት ናት። የባሏን ገበና ማውጣት የማትፈልግ ምንም ባያደርገው እንኳን ምንም ፍራንክ ቢሆን እንዲወጣበት አልፈለገችም። አይታችዋል አይታችኋል ማለት ነው። እና በጣም ደስ የምትል ሴት ናት፣ ጀግና ሴት። በቃ ሴት ልጅ ለባሏ እንዲህ ነው መሆን ያለባት፣ ማለት የባሏን ምስጥር የምደብቅ ጽጌ ደግሞ እኛ አጠገብ አውሪ ስትላት፣ ሁሉን ነገር አንቺ ፊት ማድረግ የለብንም በቃ ዙር ብላ በነሱ አጠገብ መጠየቅ፣ በሚዲ በካሜራ አጠገብ መጠየቅ አልፈለገችም። እና ገመናው ደግሞ እንዲወጣበት አልፈለገችም የባሏ ጥረት እያደረገች ነበር፣ ካሜራውን ለማዘጋት እየጣረች ነበር። እና በጣም ደስ የምትል ሚስት ናት። አብርሽ እንግዲህ ተንከባክበ ያዛት። እንደዚህ አይነት ሴት፣ አፍቃሪ ሴት፣ ገመናን የምደብቅ በአሁን ሰዓት የለችም። ሁሉንም ነገር ሚዲያ ላይ ነው የምታወጣው ማለት ነው ሴልጅ እያየን ነው ማለት ነው። እና ሩታዬ ግን ጀግናነሽ ጀግናነሽ፣ የምንልጅ ደግሞ በምክንያት የኔ ውድ ቀጥይበት ማለት ነው። በዚህ እንትንሽ መጨረሻ ላይ ደግሞ አብርሽ ያደረካቸው ነገር ነብስክ አይማርም ማለት ነው። እነሱን ፍራንክ ያደረግበት ማርክና ጽጌ በጣም ነው ያሳዘናችሁኝ። በቃ ምንም ማድረግ አይቻልም፣ የልጁ ተንኮል በጣም አስቸጋሪ ስለሆነ እና ግን ፍራንክ ስላደረጋችሁ ደስ ብሎኛል። ምክንያቱም ሩታዬን ፍራንክ ስላደረጋቸው ታለቅሳለች፣ ምናምን አያደርግም ብላ በሱ ላይ እምነት ያላት ግን መቶ በመቶ ነው እና በጣም ነው ደስ የሚለው ያላት እምነት ማለት ነው። እና በቃ አብርሽ ደግሞ ስለተበቀልክላ ያው ስለ ብድሯን ስለመለስክላት በጣም ደስ ብሎናል። እዛው በዛው ማለት ነው እንግዲህ ማርክና እና ጽጌ ከዚህ በኋላ ተጠንቀቁ። አብርሽን አምናችሁ ያሉነ ነገር ውስጥ እንዳትገቡ ማለት ነው። እና በጣም ደስ ይላል የዛሬ ቪዲዮ። እና ደግሞ ነገ በአዲስ ሰፕራይዝ እንመጣለን ብለዋል፣ እንጠብቃለን። ከነገ ወዲያ ደግሞ ሰርጋቸው ነው፣ እንጠብቃለን ማለት ነው። እና ቤተሰቦች ሩታ ጀግንነት የታያችሁ ብቻ ኮሜንት ላይ ጻፉልኝ፣ ላይክ እያደረጋችሁ ማለት ነው። እና በጣም ነው የምወዳችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። አበረታቱኝ፣ የኔ ማሮች። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉ ማለት ነው። እና ሰላም ደሩልኝ የኔ ውዶች።